ተዋጽኦ አድርጓል። የአሁኑ ምንኩስናም ወንጌል እንዲስፋፋና ትምህርት ቤቶች እንዲስፋፉ ሰንሰለት መሆን አለበት። ያለዚያ ቤተክርስቲያን ትቆማለች። ብዙ ኃያላን ገዢዎች በእነርሱ ላይ ጦርነት ቢከፍቱም ኢትዮጵያውያንን ለማሸነፍ ከነዚህ ውስጥ አንዱም እንኳን አቅም አልነበረውምና አልተሳካለትም ይላል። ጉባኤውን ዓላማ አድርጎ መስራት እየተነዘነጋ መጥቷል። ይህንን ዓላማ ገዳማት ያቀዱት እንደሆነ ምን ይሆናል ማለት ነው? ቤተ ክርስቲያን በሁለት እግሯ ቆሟ መኖር ትችላለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እያከናወነቻቸው ከሚገኙት አበይት ጉባኤዎች መካከልም መነኮሳቱ እያደረጉት ያለው ጉባኤ ተጠቃሽ ነው። ከ27 ጀምሮ እየተከናወነ ባለው ጉባኤም አባ ገብረ ኪዳን የምንኩስናን ሕይወት በኢትዮጵያ ስላለው ሁሉን አቀፍ አስተዋጽኦ፣ ካህናት አብያተ ክርስቲያናት ተሞክሮና በሌሎቹም ረገድ ስላለው አጠቃላይ ሁሉን አቀፍ ጠቀሜታን አስመልክተው ያቀረቡት ጥናት እጅግ በጣም አስደናቂና የሀገርን ታሪክ ጠቅልለው ከያዙት ጉዳዮች መካከል የምንኩስናው ስነስርዓትና ያለውን ያበረከተውን አስተዋጽኦ በተመለከተ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን እንግዲህ በሜጣ ፍጣን አንደበታቸው ታሪክን አጣቅሰው ጥናቱን በሚመለከት መልኩ የቤተ ክርስቲያን ጉዳይ በመዘርዘር ስለ ክብረ ምንኩስና ስላለው ሁኔታዎች በስፋት ተናግሯል። ይህን የተመለከተ ዝግጅት ነው ብለናል። አብራቸውን ቆዩ። ኢትዮጵያ ስትነሳ ሃይማኖቷ ሁልጊዜ ይነሳል። ያለ ሃይማኖት አገር ጸንታ እንደማትቆምም ሃይማኖት የሌላት አገር እንደምትጠፋም በእግዚአብሔር ደም የተመሰረተች ክርስትና እንድትቀጥል ትልቁን አስተዋጽኦ እንዳደረገው የሃይማኖት የሐዋርያት ስብከት እንዳለ ሆኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ክርስትናው እንዲስፋፋ ዘመነ መነኮሳትና የመነኮሳቱ ሁሉን አቀፍ ስራ በብዙ መልኩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለአያሌ ዘመናት በእምነቱ በትሩፋቱ ሀገረ መንግስቷ ጸንቶ እንዲቆይና ገናና መንግስትም እንዲኖራት አድርጓል። ይህም የቤተ ክርስቲያን ፍቺ ጭምር በማምጣት ስርዓተ መነኮሳት ምን ይመስላል የሚለውን አባ ገብረ ኪዳን እንዲህ ይገልጹታል። መንኩስና ወይም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንኩስና ከእህት አብያተ ክርስቲያናት አንጻር ሲታይ ወይም ከነሱ ተመክሮ አንጻር ሲታይ የሚል ርዕስ ነው። እሳቸው ሊያቀርቡልህ የነበረው እሱን ርዕስ ነው የማቀርበው ማለት ነው። ከሀታ አብያተ ክርስቲያናት አንጻር የሚለውን ከማየታችን በፊት ቤተ ክርስቲያን የሚለው ላይ ነው ትንሽ ነገር ለመናገር ስለ ነገረ ቤተ ክርስቲያን የተወሰነ ነገር እናገር። ለምን ምንኩስና ቤተ ክርስቲያን የሚጠብቅ መሰረት ስለሆነ መጀመሪያ እንደው የሃታዊት ቤተ ክርስቲያናትን፣ የምንኩስና ተመክሮ ከማየታችን በፊት እንደው ቤተ ክርስቲያን ስንል ምን ማለታችን ነው? ነገረ ቤተ ክርስቲያን ምንድን ነው የሚለውን ትንሽ፣ ስለ ነገረ ቤተ ክርስቲያን የተወሰኑ ሀሳቦችን ማንሳት ፈልጌያለሁ። ቤተ ክርስቲያን ምንድን ነው የሚለውን ታውቁታላችሁ ሁላችሁም፣ ግን ምንኩስና ከቤተ ክርስቲያን አንጻር እንዲታይ ስለፈለግኩ ነው። በዚህ ዘመንም ያለው ምንኩስና እየተዘነጋ የመጣው ምንኩስና ቤተክርስቲያን መሰረት አድርጎ እንዲሰራም ቤተክርስቲያንን መሰረት አድርጎ እንዲንጓዝ ከሆነ ብቻ ፍሬ እናፈራለን እና ቤተክርስቲያን ምንድን ነው ቤተክርስቲያን ባልን ጊዜ የክርስቲያኖች ጉባኤ ማለታችን ነው የክርስቲያኖች ጉባኤ ይህንን ስንል ቀደምት ነቢያትን ዳህርት ሐዋርያትን ረቂቃን መላእክትን ሩጫቸውን የፈጸሙ ቅዱሳንን በግሁስነትና በስውርነት ያሉ አባቶቻችን እናቶቻችንን ፈላሰያንን በዚህ ዓለም የሚታዩትን ኃጣንንና ጻድቃንን አንድ አድርገን በጌታችን በመድኃኒታችን በኢየሱስ ክርስቶስ ራስነት ወይም አስተጋባይነት የተሰበሰበችውን አንዲት ቅድስት አካል ያችን ነው ቤተ ክርስቲያን የምንላት። ምንኩስናው በተለይም በኢትዮጵያ ኦርቶዶክስ ቤተ ክርስቲያን መዋቅሯን በማስጠበቅና የሚነሱ ጉዳዮችን ከማረቅ አንጻር ያለው ሚና ከፍተኛ መሆኑንና በዚህ ረገድ ቤተ ክርስቲያን ከጥንት እስከ ዛሬ ድረስ ስትሸጋገር መነኮሳቱ የከፈሉትን ዋጋ በሚያብራራ መልኩ ያነሱት ነጥብ ሌላኛው ተጠቃሽ ነው። ለእግዚአብሔር ቤት ንሂድ ባሉኝ ጊዜ ደስ ያለኝ። እስመ የኮነት ቤተ ክርስቲያን መካነ ነገር አላ መካነ ጸሎት ኢቲ ቤተ ክርስቲያን የጸሎት ቤት ናት እንጂ የነገር ቤት አይደለችም። ፍት መንፈሳዊ አንቀጽ አንድ ላይ እንዲህ ሲል መዝሙር መቶ ሃያ አንድ ቁጥር አንድ ላይ ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ ያለኝ። ጠቀ ፍቁር አብያቲከ እግዚኦ እግዚአብሔር ሃያላን መላእክት ፈጣሪ እግዚአብሔር አቤቱ ቤቶችህ እንደምን ያማሩ ናቸው ብሎ ሲናገር የእግዚአብሔር ማደሪያ የሆነ የአምልኮ ስፍራ ቅዱስ መቅዶስ ማለታችን ነው። አሁን ብዙ ጊዜ እንደምታዩት በቤተ ክርስቲያን ውስጥ ያለንኛ የቤተ ክርስቲያን ህዋሳት ይሆን መነኮሳትም ሆነ ሌላው ክፍል የሚዘነጋው የቱን ነው? እንደው አተኮርን ካልን ህንፃው ላይ ነው ትኩረት ያለ። ሁለቱ ተንዘንግተዋል የአንድ ክርስቲያን መቅደስነት መነኮሳት በአንድ ክርስቲያን ቅዱስ መቅደስነት ድርሻ አላቸው። ገዳማዊ ህይወት ራሳቸውን የሚያድኑ ስብስብ ሳይሆን አንድ ነፍስ የክርስቶስ ማደሪያ ሆኖ እንዲቀጥል ድርሻ ያላቸው ናቸው። ስለዚህ አሁን እየተዘነጋ የመጣው የቱ ነው ያላችሁኝ እንደሆነ አንድ ክርስቲያንን ዓላማ አድርጎ መስራት ጉባኤውን ዓላማ አድርጎ መስራት እየተዘነጋ መጥቷል። ማለት ምናልባት ካሰብን አካሰብ ካሰብ ህንፃው ላይ እየለፋን ነው። ገዳማትም እንኳ ሳይቀር የዕቅዳቸው ስኬት የዓላማቸው ውጤት የሚሆነው ህንፃ ቤተክርስቲያንን ቤተ ክርስቲያንን አዘምነው በመስራታቸው ምናልባትም ሰላሳ 30 ሚሊዮን ብር ይፈጅ የነበረውን ህንፃ ወደ 500 ሚሊዮን የሚፈጅ ህንጻ አርገው በመስራት በዚህ ምክንያት ስኬታችንን እንገልጻለን። ግን ቤተክርስቲያን ሰራን ማለት ግን እሱ አይደለም እና ቤተክርስቲያን ላይ እንድናተኩር በማለት ነው። ዘመኑ የሚጠይቀው የምንኩስና ህይወትና ተጋድሎ ከቀደመው የሚለይ ከሆነ ቤተክርስቲያን ባለችበት ቁመና ልትቀጥል እንደማትችልም የመፍትሄ አቅጣጫም ጭምር በማመላከት ነው እየተካሄደ ባለው ጉባኤ ላይ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ስርዓትን ምንኩስና እና ሁሉን አቀፍ አገልግሎቱ ከሀት አብያተ ክርስቲያናት ጋር ተነጻጽሮ ሲታይ እኛም ገዳማውያን የቤተ ክርስቲያንን መዋቅር የመጠበቅ ግዴታ አለብን። ምንኩስና የቤተ ክርስቲያንን መዋቅር አጽንቶ የጠበቀ ፍጹም ፍጹም ህብረት ነው። እውነት ለመናገር መናፍቃን ገብተው በነቀነቁ ጊዜ፣ በናሪዎስ ጊዜ፣ በነንስጥሮስ ጊዜ፣ በሌሎችም መናፍቃን ጊዜ መናፍቃን አላውያን ነገሥታትን በመጠቀም የቤተ ክርስቲያንን አጥር ሲነቀንቁ የቤተ ክርስቲያንን አምድ አጽንቶ የጠበቀው ምንኩስና ነው። ስለዚህ መዋቅሩን ማወቅና መጠበቅ ለመዋቅር መገዛት ይገባና። ምናው መዋቅራችን ምንም ይሁን ምን መዋቅራችን እስካልጠበቅን ድረስ እንጠፋለን። እንደምታዩት ማለት ምን ማለት ፈልጌ ነው ቅዱስ ሲኖዶስ ማያዘው ገዳም ቅዱስ ሲኖዶስ ማያዝበት መነኩሴ ወይም አበምኔት ወይም ባይታዊ ወይም ግሁስ ወይም ህብረት ካለ ቤተ ክርስቲያን ትጠፋለች። ስለዚህ መዋቅሩን መጠበቅ አንድ የምንኩስና ዓላማ ስለሆነ ነገር ቤተ ክርስቲያንን መግቢያ ያደረኩት ከዚህ የተነሳ ነው። ሁለተኛ ዓላማዋን የቤተ ክርስቲያንን ዓላማዋ ምንድን ነው? ምንኩስና ከቤተ ክርስቲያን ዓላማ ጋር ተይዞ ሲቀረጽ ነው የሚያምረው። ሲታቀድም እንደዚህ ነው። እዩት እንግዲህ አባቶችና እናቶች ይህ ከእናንተ መካከል ወይም የእኛ ገዳም የቤተ ክርስቲያንን ዓላማ ትኩረት አድርጎ አመታዊ እቅድ አቅደን እናውቃለን እንዲ ብላችሁኝ ብሎ የሚያቀርብ ቢኖር ይሆን ይኖራል። ከመጠቅለል በጣም እግዚአብሔር ይጠብቀኝ። መጠቅለልም ኃጢአት ስለሆነ የቤተ ክርስቲያን ዓላማዋ ምንድን ነው? የቤተ ክርስቲያን ዓላማ ከሶስቱ አካላት አንዱ አካል ወልደ እግዚአብሔር ከአባቱ ዕሪና ሳይጎድል ከእናታችን ከቅድስት ድንግል ማርያም ስጋን ነፍስን ነስቶ ተዋህዶ በዚህ ዓለም ተመላልሶ ወንጌልን አስተምሮ ሙቶ ተሰቅሎ ዓለምን ያዳነበትን ምስጢር ተሸክማ ነፍሳትን መቀደስ ነው። የቤተ ክርስቲያን ዓለም ሌላ የላት። በእሱ ወንጌል በእሱ ቅዱስ ስጋ በእሱ ክቡር ደም ዓለምን መቀደስ ማንጻት፣ ማስተስሬ የክርስቶስ ፍጹም ማደሪያ አድርጋ ሰንግላ፣ ወልውላ፣ አጥርታ ለክርስቶስ ማቅረብ ይሄ ነው የቤተ ክርስቲያን ዓለም። ይህንን ዓላማ ገዳማት ያቀዱት እንደሆነ ምን ይሆናል ማለት ነው? ቤተ ክርስቲያን በሁለት እግሯ ቆሟ መኖር ትችላለች። ማንም ሊገፋትም አይችልም። እይክልዋና ገጸ ሲሆል ብለን የምንዘምርላት ቤተክርስቲያን የምትመጣም ይህንን ዓላማ አድርገን ያቀድን እንደሆነ ነው። ስርዓተ መንኩስናው ሲነሳ ከኢትዮጵያ በበለጠ በዓለም አቀፉ ረገድም ኢትዮጵያ እምነት እንዳላትና በመላው ዓለም ገና አሁን ላይ ገናና የሆኑ ሀገራት ስማቸው እንደዛሬው ከመያዛቸው በፊት ገናና የነበረችው ግሪክ በጥንታዊ ፈላስፋዎቿ ሆሜርና፣ ሌሎችም ባለቅኔዎች ኢትዮጵያውያን ቅዱሳን እንደነበሩና ለአማልክቶቻቸው ይገዙ እንደነበር እንደነሱ አገላለጽ እነሱ ለጣዖት ቢሰግዱም ነብሳቸው እንድትረካ ግን ወደ ኢትዮጵያ መጥተው ይሰግዱ እንደነበርና ገናናነቷ በዚህ መልኩ ነበር ይገልጹት እንደነበር አባታችን ርዕሰ ሊቃውንት የሊቃውንቶቹ ወይም የፍላስፋዎች ምስክርነትና የታሪክ ድርሳን በማጣቀስ ስርዓተ ምንኩስናና ሁሉን አቀፍ አገልግሎቱ ያለው ዓለም አቀፍ ተደማጭነት በዚህ ዘመን ብቻም ሳይሆን በቀደሙት ዘመናት ገናና እንደነበረ የታሪክ ድርሳናትን በማጣቀስ ያለውን ሁኔታ እንዲህ ነበር ያብራሩት። አውሳኒዎስ የተባለ ግሪካዊ ሰው ደግሞ ኢትዮጵያውያን ከሁሉም በላይ ጻድቃን ናቸው ጻድቃን ናቸው። እንደምታዩት፣ በኋላ በታሪክ እንደምናረጋግጠው ኢትዮጵያውያን መነኮሳት ኢትዮጵያውያን መነኮሳት ከመራቀቅ ይልቅ ስኮላስቲክ የሚባለውን ይህን የመራቀቁን የምዕራባውያን መንገድ ከመከተል ይልቅ እንዲያውም ወደ ሊቅነት ከመምጣት ይልቅ ወደ ገርል የሚያዘነብሉ ነበሩ። ገርልን የሚከተሉ ራሳቸውን መደበቅ ላይ የሚያተኩሩና ከእግዚአብሔር ጋር መኖር ደስ የሚላቸውና በተመስጦ የሚኖሩ ነበሩ። ይህን ታሪክ ጸሐፊዎች ቀድሞ የመሰከሩልን ነው። እንግዲህ ከይታልደት በፊት የነበረው የመልካ ምድር አዘጋጁ የባዛንታይኑ እስጢፋኖስ የሚባለው ሰው ደግሞ ምንሏል? በምድር ላይ የተደራጁ የመጀመሪያዎቹ ህዝቦች ኢትዮጵያውያን ናቸው። ለሌሎች ፈጣሪን ማምለክን ያስተማሩና ህግንም የሰሩ ኢትዮጵያውያን ናቸው ይላል። እንግዲህ በዓለም ላይ የታወቀ የጂኦግራፊ አጥኚ ወይም መዝገበ ቃላት አዘጋጁ ሰው ይህን ይናገራል። ለእምነት ምልክት የሆን ህዝቦች መሆናችንን ሌሎች ታሪክ ጻፊዎች ሲመሰክሩ፣ ደግሞ እኔ አሁንም ዲዮዶሮስ የተባለው ሰው ኢትዮጵያውያን አማልክትን ለማክበር መስዋዕትን ለማቅረብ በዓለ ንግሥናን ክብረ በዓላትንና ሌሎች አምላክ የሚከበርባቸውን የአምልኮ ስርዓቶችን እንዲፈጽሙ የተማሩ የሰው ዘሮች ናቸው። በዚህ ምክንያት የኢትዮጵያውያን ቅድስና ከሀገራቸው ውጭ በዓለም ህዝቦች ዘንድ ደምቆ ተጽፏል። በአጠቃላይ በኢትዮጵያውያን የሚቀርበው መስዋዕትም ሰማያትን እጅግ ደስ የሚያሰኝ ነው ተብሎ ይታመናል ይላል። እንግዲህ ይህ ሁሉ ነገራችን ነው ዛሬ እየተበላሸ ያለው። አሁን ይሄ ህብረት ከጠነከረ ይሄን የኢትዮጵያ እልልና ያመጣዋል ብለን እናስባለን። ይሄው ዲዮድሮስ ሲናገር ከግሪካውያን ፍላስፎች መካከል ሆሜር የሚባለውን ሰው ወይም ባለቅኔውን ይጠቅሳል። እና ይሄ ሆሜር የሚባለው የታወቀው ባለቅኔ ከግሪክ አማልክት መካከል አንዱ በኢትዮጵያውያን የአማልክት በዓል ፍቅር ተነድፎ በዓል ለማክበር ኢትዮጵያ ሂዶ ነበር ብሎ ጽፎ ነበረ እና በጣም የሚያስገርመው ግብፃውያን አማልክቶቻቸውን ከእኛ የአማልክት በዓል ይልቅ የኢትዮጵያውያን በፈጣሪ ዘንድ ተቀባይነት ያለው ነው ብለው የአመቱን ጸሎታቸውን ለማሳረግ ጣዖቶቻቸውን ተሸክመው ወደ ግብፅ ወደ ኢትዮጵያ እንኳን ይመጡ ነበረ። ታዲያ ግን ነገስታቱ አላስገባቸው ሲሉ ድንበር ላይ አድርሰ ነው ከመለስንም ያዋክብረናል ብለው እስከ መመለስ ድረስ ይደርሱ ነበር። ኢትዮጵያችን ኢትዮጵያውያን አምልኮታችን የተመሰከረልን ነን ማለት ነው። የሁ ሰው ሲናገር ዲዮድሮስ ምን ኢትዮጵያውያን እነርሱ ለአምላካቸው ካላቸው ክብርና ቅዱስና የተነሳ ግልጽ በሆነ መልኩ እነርሱንም ያማልክትን ክብካቤ አይለያቸውም። እግዚአብሔር እንዳልተለየ ቀኝ ተገዥነት ገጥሟቸው አያውቅም። አንዳቸው ከሌላው ጋር በነፃነት ይኖራሉ። ምንም እንኳን ብዙ ሀያላን ገዢዎች በእነርሱ ላይ ጦርነት ቢከፍቱም ኢትዮጵያውያንን ለማሸነፍ ከነዚህ ውስጥ አንዱም እንኳን አቅም አልነበረውምና አልተሳካለትም ይላል። የዚች ኢትዮጵያ ልልናዋ ምን ይመስላችኋል? ከነፃነት ከነጻነት ታሪካችን ላብነት አንደኛው የንጉስ ቂሮስ ልጅ ካምቢሰስ የተባለው ሰው ኢትዮጵያውያን ለመውረር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት የነበረ ነው። እንግዲህ አንድ 400 ወይም ሦስት መቶ ዘጠና ዓመታትን ቀድሞ የነበረ ሰው ነው እና ይህ ሰው ቅድመ ለክርስቶስ የነበረ ሲሆን ምናለ ግብፅን ግብጽን ባቢሎንን፣ አሶርን፣ ጢሮስን፣ ሲዶናን የአረብ ግዛቶችን ሁሉ ኢትዮጵያ ወርሯል። ኢትዮጵያን ለመውረር ሰላዮቹን ልኮ ነበረ ነበር እና ጊዜ የኢትዮጵያው ንጉስ ምን አላቸው? ለሰላዮቹ እናንተ ውሸታሞች ናችሁ፣ ንጉሳችሁን ክፉ ሰው ነው። እውነት ለሆነው ነገር ትንሽ እንኳን ግድ ቢኖረው ኑሮ ከራሱ ግዛት ውጪ የሌላን ግዛት ባልተመኘ ነበር። እኛ ኢትዮጵያውያን ከራሳችን አገር ወጥተን በሌሎች ሀገር ላይ የመስፋፋት ምኞት በሀሳባችን ውስጥ ስለሌለ ፋርሶች እግዚአብሔርን ያመስግኑ ብሎ ሳይገላቸው በነፃ ሰዷቸዋል። ኢትዮጵያውያን የሰው ግዛት የማይወሩ ሰላም የሚወዱና ጠላቶቻቸውን አብልተዋ አጠጥተው ኤልሳ ለንጉሱ እዮራም እንዳደረገው ጠላታቸውን ተንከባክበው የሚመልሱ ነበሩ አባቶቻችን። በታላቁ እስክንድር ጊዜ ኒው ካውላ የተባለች ንግስት ነው የነበረችው ኢትዮጵያ ውስጥ። ታላቁ እስክንድር 127 ሀገሮችን እየወረረ ግዛቱን ሲያስፋፋ ኢትዮጵያ የኢትዮጵያዊቱ ንግስት ከጥበቧ የተነሳ አስቀድማ እስክንድር ምን እንደሚመስል ስዕሉን ስላችሁ ፎቶውን አምጡልኝ ብላ ፎቶውን አስላ አምጥታ ቤተ መንግስት ውስጥ አስቀምጣ ስለነበረ እሱ ተራነጋዴ መስሎ አልባሌ ልብስ ለብሶ ሲመጣ እሷ በሰላዮቿ ሲዛ አምጥታ ከቤተ መንግስቷ ምረት ሰታ አርማ መልሰዋለች። ኢትዮጵያውያን ጥበባችን ይሄ ሁሉ የተመላ ነው ማለት ነው። ምረትንም ያለን ጀግንነትም ያለን ሕዝቦች ነን። ይሄ ከሃይማኖታችንና ከእግዚአብሔር ጥበቃ የመጣ ነው። የመካከለኛው ዘመን የአውሮፓ ታሪክ ጸሐፊ ምን ብሎ ይናገራል? የግብፁ ሱልጣን የኢትዮጵያውን ንጉስ ይፈራዋል። ምክንያቱም የኢትዮጵያው ንጉስ በዓለም ላይ እጅግ ገናና ነው ንጉስ በመሆኑ ነው ይላል። ይሄም የሚታወቅ ዘንድ አጼ አምደ ጽዮን፣ አጼ ሰይፈ አርድ፣ አጼ ሰርጸ ድንግል እነዚህ ሁሉ አባቶቻችን፣ አጼ ዳዊት እነ ንጉስ ናአኩቶ ለአብ እነዚህ ሁሉ የግብፁ ሱልጣን የግብፁ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርኩን እያሰሩ እያሰቃዩ መከራ ባጸኑባቸው ጊዜ አባይን በመገደብ በማስፈራት እዚያው ድረስ ጦር ሰብቀው በመሄድና ነፃነትን በማስከበር የታወቁ ነፃ አባቶቻችን ካልነኳቸው የማይነኩ ነበሩ። የቅናውን በመከላከልና እቅበተ እምነት በማስጠበቁ ረገድ ምንኩስና የተጫወተው ሚና እጅግ በጣም የተለየ ነው። በተለይም ብሔራዊ ሊቃውንት ተብሎ የሚጠቀሱት እንደነ አባ ጊዮርጊስ ዘጋስጫ፣ ቅዱስ ያሬድ፣ ሌሎችም አባቶች መነኮሳትና ገዳማውያን መንፈሳውያን አባቶች አባ ተክለ ሃይማኖት የሰሩት ስራ በዓለም አቀፉ የታሪክ ጸሐፊዎችና በእምነትም ውስጥ በብዙ መልኩ የተጠቀሱ ኢትዮጵያ ሀገራችን ገናና መንግስት እንዲኖራት ዳር ድንበር ጠበቃ ሆኖም የቆየው ይኸው መንኩስና ስለመሆኑና ዛሬም ይህንኑ በማስጠበቅ የቤተ ክርስቲያን ክብር ሊኖር እንደሚገባም የአባቶቻችንን ፈለግ መከተል እንዳለብን አባታችን አጽንኦት ሰጥተው በጥናታቸው አመላክቷል። ስለዚህ እነዚህም ሁሉ በማስተማር ጉባኤ እንዲስፋፋና ወንጌል እንዲቀጥል ምንኩስና አስተዋጽኦ አድርጓል። የአሁኑ ምንኩስናም ወንጌል እንዲስፋፋና ትምህርት ቤቶች እንዲስፋፉ ሰንሰለት መሆን አለበት፣ ያለዚያ ቤተ ክርስቲያን ትቆማለች። እሱ ነው ማለት የፈለግኩት። በኋላ የሌሎች ቤተ ክርስቲያን ተሞክሮ ላይ ለማሳየት እፎክራለሁ። አሁነ ተክለ ሃይማኖት ርቱ ሃይማኖትን ዘራይ ቆብን አስተምረዋል። እነዚሁ መናፍቃንን ተከራክሮ መርታትና እቅበተ እምነትን መስራት አባ ጊዮርጊስ ዘጋስጫ አንዱ ነው። ያሁን እየስሙ ልጅ በምንኩስናው የታወቀ ተጋድሎ የማይጠቅመው ፈጭቶ የማይደክመው በረድነት ረድ ዘበጥባቱ ነው ያገለግለው። አባ ጊዮርጊስ ዘጋስጫ እመቤታችን ጽዋ ሩቢን አጥታ ያጠጣቸው እሱ። አይሁዳዊ መናፍቅ ተነስቶ ኢትዮጵያን ባስቸገረ ጊዜ ማን ይከራከረው ሲባል ጊዮርጊስ ዘጋ ስጫ መጥቶ ይከራከረ ተባለ። እሱማ ታሟል ሲባል፣ አይ በአስከሬን ቢሆን መጥቶ ይከራከረ ተብሎ ባልጋ ተይዘው መጥተው ተከራክረዋል። ባልጋ ተይዘው መጥተው ኢየሱስ ክርስቶስ አምላክ ከሆነ አይቴ ቀበርክ ምወላላዛር ማለቱ ለምንድን ነው ብሎ ሲጠይቅ፣ አንተ አይሁዳዊ እኔም የምጠይቀሃለሁ ያንተ አምላክስ አንድ አይቲ ያለው ከአዳም ያለ ጠፍቶት ነው ወይ ብሏል። ያንተ አምላክ ያለው እግዚአብሔር የሱ አምላክ ያለ አደለ ሆኖ ሳይሆን አይሁዳዊን በራሱ መደብ ቆሞ እየተከራከረው ነው። እንደዚህ ባለው ጊዜ ጸጥ አድርጎታል። ሌሎች እነ ቢቱ የሚባለውን መናፍቅ ጭምር ያሳፈረ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ ለፍርድ አይመጡም ብሎ የካደውን ያንን ቢቱን ደግሞ የቢቱ ነገረ ሰሪ ተንኮለኛ ነው የነበረው። እንዲሁም አባ ጊዮርጊስ ስጫ ሲገልጸው ወበከ ይትካሃል ነጊረ እበየ ሄሩታ ለማርያም ከማው ይትካሃል ነጊረ እበየ ከዩ ለቢቱ፣ የማርያምን ቸርነት ተናግሮ መዝለቅ እንደማይቻል፣ የቢቱን ተንኮል ተናግሮ መዝለቅ አይቻልም ይላል። እንዲህ ያለ ተንኮለኛ የነበረው ነገረ ሰሪ እና ይሁዳውያንን በመርታት ሌላው፣ አቡነ ዜና ማርቆስ ገድለ ዜና ማርቆስ እንዲሁ ከገዳሙ የመጣችሁ ያላችሁ ትመሰክሩልኛላችሁ ገድለ ዜና ማርቆስ ያነበበሰው ያነበበ ሰው ካለ ገድለ ዜና ማርቆስ ሃይማኖተ አበው ማለት ነው። በእውነት ማለት በጣም ብዙ ምስጢራትን ያለብ ራሳቸው አባጽጌ ድንግልን ተከራክረው ከአይሁዳዊነት መልሰው አጥምቀዋል። ልጆቻቸው ኢየሩሳሌም ለመሳለም በሄዱበት እንኳን አይሁዳውያንን ተከራክረው ይረቱ ነበረ። ስለዚህ ዕቅበተ እምነትን በማስጠበቅ እና አቡነ ሐራ ድንግል ተከራክሮ ነበር ከንጉሱ ከአጼ ሱስኒዎስ ፊት ጎንደር ድረስ ተጠርተው ሂደው ሃይማኖታቸውን መስክረዋል። እነ ቅድስት ወለተ ጴጥሮስ፣ እነ ቅድስት ፍቅርተ ክርስቶስ ሃይማኖትን በመመስከር በነገስታት ፊት በመቆም እነ ጨጌ ፊልጶስ ዘደብረ ሊባኖስ ሃይማኖትን በመመስከር በንጉሱ ፊት ቀድመው እውነትን በመመስከርና በመቆም የእምነት ጠበቆች፣ የስርዓት ምልክቶች ሆነው ቁሞ ነበረ። ስለዚህ ምንኩስና የወንጌል መሸጋገሪያ ሰንሰለት፣ የወንጌል ማደሪያና እቅበተ እምነትን ምልክቱ ነው፣ የሚጠብቅ ነው። ሌላው ምንኩስና በጣም የሚያስደንቃችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ለሺ ስድስት መቶ ዓመት በላይ ፓትሪያርክ ወይም ሲኖዶሳት መሰረት ስትኖር ያለ አባት የጠበቀ ምንኩስና ነው። እንግዲህ በጥቂቱ አባይን በጭልፋ እንዲሉ ካቀረቡት አበይት ነጥቦች መካከል የመራረጥ ነው ነው ወደ እናንተ ያቀረብ ነው። እንግዲህ በሌሎች በሁለቱም መንፈሻዊ የቤተ ክርስቲያን ጣቢያዎች የተገለጸ ሲሆን እዛ ላይ ገብቶ በይበልጥ ሙሉውን መከታተልና ለራስ የሚጠቅመውንም ወደ ራስ ማስቀረት ብዙ ማትረፍ ነውና ሀገራችንን ሀገራችን እንውደድ፣ ቤተ ክርስቲያናችን እንወቅ፣ ከጥፋት እንድናለን መልክታችን ነው ቸርቆዩልን